አንበሳ ብሎ ያወርድልሽ ነበር ግን የለኝም። ምን ዋጋ አለው። እኮ ጀግና ናት የምር። ቤቷ ገቢ ብታይ ዋው! አቤት ምና የራስ ስለሆንኩ ነው የራስ ስለሆንኩ ነው የምታካብጁ፣ ከምሬ እኮ ነው። በሉ የቀዳችሁ ሰዎች እስኪ ላኩ። ምንደኛም እንግዲህ እኔ ስልክ አይቀዳልኝ ከኔም ጀምሮ ማለት ነው። ፍቅር ሄዶ እንግዲህ ጣፋጭ ደንባራ

ለምን ማለት ነው፣ ለካ እግርሽ

ወላሂ ገጣሚዎች ማለት ገጣሚዎች፣ ሲጀመር ብዙ ልጆች አሉ። እዛ አይሳካልሽም ስሉ፣ አማርኛሽን አጭር ነው ስሉ፣ ከየት የመጣሽ ነው ስሉ ያሩት ያሩት ነው። ፖዚቲቭ ነው። አሁን እንደዚህ አድርጌ

በሁላችን ቤት እቆምታለሁ እየምር ስስየ አንቺ የማትሄጂ በቤት የለም፣ የምር። ለምን አንቺ እራስ እኮ ደህና ነሽ። አሁን አሁን ግን የለሽም፣ የለሁም። እንዴ እንዴ፣ በማልገባ ሰዓት እየለቀቃችሁ ነው እንዴ? ተዎ፣ እንዴ። እኔ እንድታጠሎሽ ነው እንዴ? ተዎ፣ እንዴ። በማልኖርበት ሰዓት እየለቀቃችሁ ታለኝ ምለር ትሱስማ የሁሉም ድምቀት ናት። አስራ አስራ አምስት ማ የምለው እኮ እናንተ እጀች ሆናለች። አስራ አምስት ከምሬ ነው እኔ ለምን እንዲሆን አላቅም። እጄ ስልችት ይላል። ደን ደን ደን ደን ደን አሩታም አሁን አለጠኝ። ሞቅ ሲል ደስ ይለኛል በጣም የምር። ግን እኛ አሁን እናንተ በምትለቁበት ሰዓት ለምሳሌ አሁን ትናንትና ኢንተርኔት የለኝም ነበረ። ማታ ስምንት ሰዓት ነው የገባው። ስምንት ሰዓት ስገባ ቤቴ ምን ልበላችሁ፣ ባል ጣሙ ሙሉ ደብሮ ይማለኝ ነው የለኝም ነበረ። እኚ ክኝ አድርጌያቸው ነው ያለኝ። አንድ ቀን እኮ ሲጠፋ ከቤት ውስጥ ምን እንደሚያደርገ ጅብ ነው የሚያደርገኝ።

ሱሱዬ አፈር ቢጋግሩ ሳይሆንም እንጀራ የኔማ ሮቲ የሆድ ባለንጀራ ብዬሻለሁ። አዎ እየሰማችሁ እነዚያም ደግሞ እየመረራችሁ ወጥ አርጉት። ያንቺ ሰፋ ማወራረጃ ሰጣችኋለሁ

ሀና ግን ቋሰሽ አለው አበቤን ሳመልስ ጭቅቅና ማለት ነው፣ እና ከዛ ነው የሚያወላቸው። ቲክቶክ እንደዚህ ይወራል፣ ዋርኒንግ ይሰጣል። ከዛ ትላል ምን ጉን ነው። አንድ ጥያቄ ልጠይቃችሁ። እኔ ደግሞ እዚህ ጋር ማለት ነው፣ ለምሳሌ ኮሜንት አንቺ እነሱ ጽፎልሽ ኮሜንት ስትመልሽላቸው ለምንድ ነው የሚያጠፋብሽ?

ይሄ ማነኝ? ሀና ሀና ሀና በሜሴንጀር ማለት ነው። ሪች እያደረገችን ፎቶ ላኪልኝ። ይሄ የለኝም ገባ፣ ግን ይኸው እዚህ ጋ ይሄ ያረገችው እንዲ አለሽኝ እኮ ሚሴንትና ትናንትና፣ ጽፍ ሄድሻለ እኮ መቼ ጣፍሽል ትናንትና፣ ማለት እያለቀብሽ የት ነው አገሩ የኖርኩበት? እንዲህ እዛ ነው ሁለት ዓመት ተቀመጥኩበት ሀገር ነው። መኪና ስትሄጂ ታየዋለሽ። አቤት ብርድ አቤት በመኪናው መንገድ በሆነ ላይ አንቺን ተከትዬ ይብላኛ፣ ወራው እንዴት ደስ እንደሚል የምር፣ አላማ የምቅድም እዚያ ነው። አሁን ወደድሽም ጠላሽ ማለት ነው። አንድ ቀን ከቤት እናቴ ቤት ወረዱ ድረስ እንኳል ማለት ነው። እዛ ስናርፍ መውረጃ ላይ ያለ ብር እኔ እኔ ደስ የሚለኝ ምን እንደታውቂያለሽ? ሳሩ ምናምን አለ ሜዳው ምናምን በጣም ደስ የሚለኝ እንጂ፣ ሌላው ብርድማ እኮ የታወቀ ነው። በነገራችን ብርድ ነው። እግዚአብሔር እዛ እራሱ እዛ ተቀሩ ብለኝ አልቀመጥም ያምሻል። እኔ ሁለት አመት ተቀመጥኩበት። ምን ሆኛለሁ? ነገር እኔ በውስጥ ይዋጣልን በቃ ይዋጣል ነው።